አደይ እንግዲህ አደይ ፍቅር እንድታገተች አይተን ነበር ክፍል ሰላሳ አራት ላይ ማለት ነው። ፍቅርን ማና ያገታት ንጉስና እንትና አግተዋት ነበር ማለት ነው። ሀብሉንም አልሰረቀችም አደይ ማለት ነው። እያገቷት እንግዲህ ምክንያቱም አደይን ያስባረረቻት ፍቅር ራሷ ናት የአደይን ቅጣት እየተቀጣይ ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ክፍል ሰላሳ አምስትን ይዤላችሁ መጥቻለሁ። አደይ ማለት ነው ሰራተኛው አደይ እንግዲህ ያለች በሁኔታ እነ ኤላም ጋር እያለች እነ ባርኮቲም ቤት ትሄዳለች ማለት ነው። አሁን የፍቅር ነገር አሳስቧቸው ሊዱም ደግሞ እሰ ደግ ሆነች ፍቅር በመታገቷ ለምን እንድትወኛለሽ እያላስ ነበር ዳዊት ማለት ነው። ለዳዊት አድ እንትና እቺ ማለች ሊዱ ህቱናት ማለት ነው። ለም ለምን ተናዳ ኤላን እየተናገረችው ነበር ኤላ እንትና ሌቶ ስስመው አትወድም ለምለም ማለት ነው። ምክንያቱም የልጅነት ፍቅረኛው ለምለም ናት። ይችኛቱም ደግሞ ተወደዋለይ ሌቱ ማለት ነው። ኤላን እንግዲህ አዴይ ያለችው እነ ለምለም ጋ ነው ማለት ነው። ለጊዜው ኤላ ቤት ነው ያለችው። እዛም ትሄዳለች፣ እዚህም ደግሞ ትሄዳለች ማለት ነው። እነ ባርኮቴም ጋር ባርኮትና ዳዊት ምግብ የሚሰራላቸው የለም እያለች ማለት ነው። በዛ ላይ ባርኮቴ በጣም ተጨናንቆ የፍቅር መታገት አሳስቦት፣ ማን ነው እንደዚህ ያደረጋት? ማን ወንድ የሆነ ነው የደፈረኝ እህቴን እያለ እየተበሳጨ ነበር። ዳዊትም እንደዚሁ ሌዱን እየተቆጣት ነበር። የምታውቂው ፍንጭ ነገር ካለሽ ንገሪን እባክሽን። ከሷ ምንድን ነው እሷ ጋር ያለሽ ግንኙነት? ከሷ ጋር ስትጨቃጨቅ የምትዩ አንችንሽ፣ ፍቅር ማን ነው ያገታት እባክሽ ነገሬን እያላት ነበር። እሷም ደግሞ ሌጁ አረለም መታገት አፍኖ ቢወስዷት ብወስዷት ኔ አይመለከተኝም እሳይ ደግ አርጓት እያለች ነበር ማለት ነው። እንደዛም ያለችበት ምክንያት ምንድን ነው? ይቺ ፍቅር የምትባልች የእጇን ያገኘችው እኔም አላዘንኩላትም። እሳይ ደግ ሆነች፣ ውድ ቤተሰቦች። ምክንያቱም በአደይ ላይ በጣም ብዙ ነገሮችን ስርታለች። ብዙ ስታቶች አደይን ታሰቃያት እንደነበር አሁን ደግሞ እነንትና ደመቀና ንጉስ አግተዋት ነበር ማለት ነው። ደመቀ ነው በነገራችን ላይ ያገታት። ምክንያቱም ያደን ደመወዝ ነው ሀብልን ሰርቃለች ብላ አስባራት ከቤት ለነባርኮት ተናገር ና ብለው ፍቅር ብር እሰጥሃለሁ ብለው እንደዚህ ያደረገላት የውሸት ማለት ነው። እሱንም ደግሞ እንትናን ይሄን ማን ንጉስን ይዘው ሲያመጡት፣ ንጉስ ደግሞ ሁሉን ነገር ፍቅር ናት ሴራውን የጠነሰሰችው አደይ ምንም ነገር የምታቀ የላትም አደይ በጣም ምስግልሽ ናት ይላል ማለት ነው ይህም ሁሉ እንዲያረግ የተናገረችው ያረገችው ፍቅር ናት ብር ከፍለው ለደመቀ ይልና ለባርኮትና ለ ደዊት ይነግራል ማለት ነው አደይም ደግሞ ታወት በቃ የተዘጋ ፋይል እኮ ነው ምንም ችግር የለም ትላለች ማለት ነው እንግዲህ ያጣላቸው ነገር ፍቅርና ደመቀ ለምንድን ነው በአዴይ ላይ በጣም ብዙ ነገሮችን ብዙ ሴራዎችን ከዛም አልፎ ደግሞ ደመወዟል፣ የአዴይን ደመወዝ ስላልሰጠች በዛም በዛ ይመስለኛል ማለት ነው። ውድ ቤተሰቦቼ ያዴይ እንግዲህ ምስኪን ልጅ ነች። አዴ አዴ ማለት በጣም የዋህ ምስኪን ነች ማለት ነው። ውድ ቤተሰቦቼ አዴይን አሁን ከስራ ወጥታነ ኤላ ቤት ነው ያለችው ማለት ነው ያው ትመጣለች አደይ ባርኮትም እና ዳዊትም ስለሚያፈቅሯት እኛ ቤት ኑኝ እባክሽ አደይ ወደ ቤት መመለስ አለብሽ እናቴም ወደ ቤት እንድትመለሽ ብላሻለች እያላት ነበር ማለት ነው አሁን ላይ አደይ ያለችበት ሁኔታ ያው እንደ ማንም ምንትን ባትልም እንደ ሰራተኝነቷ ያለችው ለምለም ጓደኛዋ ስለሆነች ለምለም ቤት ነው ማለት ነው። ላይ ጊዜያዊ ከነ ፍቅር ተጣልታ ከወጣ በኋላ ማለት ነው። ኤላም አልቀበላት ሀብል ሌን ሰርቃ ስታበቃ እያለ ነበር። ግን ሀብሉ የውሸት ሆኖ ተገኝቷል ማለት ነው። ውድ ቤተሰቦች ምክንያቱም እኛም በጣም አዝነናል ማለት ነው። አዲ ያው በጣም ምስኪን ጨዋ ናት ማለት ነው። ግን ይች እንትና ፍቅር ውሽ ምን ብዬ ንገራችሁ? የፍቅር ነገር ወይኔ ደም እኮ ነው የምታፈላው። ውድ ቤተሰቦች ማለት ነው፣ ደምታፈላል ማለት ነው። ምክንያቱም አሁን የእጇን እየሰጣን ነው፣ ደመቀ አግቷታል ማለት ነው። ሌዱንም ደግሞ እየጨፈረች እባክሽን፣ ሰ ፍቅር ጠፍታት አግታለች እኮ እያለች ነው። ምንድን ነው የምጨፍር ይንና ዳዊት ይቆጣታል ማለት ነው እሷም ደግሞ የራሷ ጉዳይ እና እኔን ምን አድርጌ ነው የምትለኝ። አቶ ዳዊት የራሷ ጉዳይ ብቻ እየተቆረቆርክላት ባልሆነ እንዴ። ብዙ ነገር እኮ አድርጋይ ነው የሄደችው በር ዘግታባት ስለነበረ ሊዱ ላይ የሆነ ሰ ስልኳንም ቀምታ እሱም በር ሲንኳኳ ነበረ የሄደችውን ትራ ደረጃው ላይ ቁጭ ላይ ስልኩን እየጎረጎረች እያለ ብነደመቀና ንጉስ የወሰዷት ማለት ነው። እሱም ሁሉ ስታገተኝ ምግብ አምጥቶላት ነበር እኔ ትርራፊ ልበላ ነው ወይ እኔ እኮ ማን እንደሆንኩ አታውቅም እንዲህ ፍቅር እኮ እኔ እያንተን ትርራፊ ማን ይበላል ና ሀል እዛ ወስደህ ብላ ትለዋለህ የደመቀ ማለት ነው ግድ ብሎ ያጉርሳታል አልተራፍሽም እንዴ ይላታል ማለት ነው በጣም ይቆጣታል ማለት ነው ፍቅርን ምክንያቱም ያዴን ደሞዝ ነው ለ እንትናል ለደመቀ የሰጠችው ማለት ነው። አደይ እንግዲህ የሰራችንበት እንደሞስ አትቀበልም ያለችው እነ ለምለም ላይ ጋ ነው። እሷም ደግሞ እየመከረቻት ነበር ማለት ነው። አሁን ላይ እንትና ኤላ ኤች ሊዶ የምትባልሽ ይሰራለች። ሊዱ ጋር ስታየው ለምለም ቅናትም አለ። እንደገና ደግሞ በጣም እየተበሳጨች ነው ማለት ነው። እንዴት ተቃቅፋችሁ አገኛችኋለሁ? በነገራችን ላይ እንቅርት ላይ ስለሆንኩ ነው ይቅርታ ማዘግባችሁ እና እያለች፣ ለምንድን ነው ተቃቅፋችሁ? ጭራሽ ተቃቀፋችሁ የቀራችሁ አልጋ ላይ ሰላል ያስኳችሁ ነው ወይ? ትለዋለች ማለት ነው። እንትናም ደግሞ በጣም ይበሳጫል ማለት ነው። ኤላ ማለት ነው እየተበሳጨ እንዴት የምታስቢው አይደለም እንደዛ አይደለም፣ ለሚ እንደዛ እያሰብ ሻቴጅ ባክሽላታል ማለት ነው። አሁን ላይ ሊዱ ኤላን ስለምታፈቅረው ምንም ማድረግ አይቻልም። በነገራችን ላይ ሊዱ ፍቅር እያበለሸቻት ነው እንጂ ለአዴ ጥሩ ነበረች ባይመችም ማለት ነው። በጣም አዝግናት በነገራችን ላይ አዚ ግድ የማይሰጣት ናት ማለት ነው። አዴ ግን ሚስኪን ይጨውቅ አንድ ሰራተኛነቷ እየሰራ ነበር። ግን ፍቅር የእጇን አግኝታለ ማለት ነው። ፍቅር በመታገቷ ደስ ያለው ላይክ ሽር ሰብስክራይብ ያደርገኝ፣ ውድ ቤተሰቦች፣ እኔ በጣም ደስ ብሎኛል። የፍቅር የፍቅር መታገት ውዶች፣ በጣም ነው ደስ ያለኝ፣ ያሰኘኝ እውነቴ ነው ምላችሁ። ፍቅር በመታገቷ ደስ ብሎኛል። አዴ ውድ ቤተሰቦች፣ በጣም ምስኪን ነች። ምን ልበላችሁ ምንም ከምን አርጌ ልንገራችሁ ውድ ቤተሰቦች አደይ በጣም ምስጉን ልጅ ነች እኮ ትግስቷን እወድላታለሁ ዳዊት መሳሪያ እየወዳታል ባርኮቴ ያፈቅራታል ብቻ ብዙ ሰው አደይን ያፈቅራታል ንጉሴ ያፈቅራታል እንደዛም ሆኖ ግን ያሉበት ሁኔታ አሁን ግራ የሚያጋባ ነው ማለት ነው አደይ ስራዋን አቆማለች በፍቅር ምክንያት በነገራችን ላይ ፍቅር ነች ያባረረቻት እንደዛም ሁና ግን እየሰራች ነበር እነ እነ ኤላ ቤት ሳሁን ያለችው ሳ ነው። እዚም ትመጣለች። እነ ፍቅር ጋ ግን ብትመጣም ፍቅር የፍቅርን ጭቅጭቅ በጣም ችለዋለች። በጣም ነው የቻለችው ማለት ነው። በነገራችን ላይ እንቅልፍ ላይ ስለሆን እንቅልፍ እንቅልፍ እያለ ነው ማለት ነው። በጣም ችለዋለች ማለት ነው። ብዙ ሰው ችሏታል። አደይ በጣም ምስጊን ልጅ ነች። ዳዊትስም ይወዳታል ማለት ነው። ባርኮቴም ይወዳታል ብዙ ሰው ነው የሚያፈቅራት በነገራችን ላይ ብዙ ሰው ያፈቅራታል ማለት ነው። እንደዚህ የሆኑበት ምክንያት ምንድን ነው? ውድ ቤተሰቦች እንግዲህ ባናቅም ማለት ነው። በስተመጨረሻ ውድ ቤተሰብ እና እንደዚህ ነው ላችኋለው የባርኮቴ እንት ብሏል ማለት ነው። ይወዳታል አደይ ፉንቃ አለ ማለት ነው። ሁሉም ፉንቃ ውስጥ ናቸው። በነገራችን ላይ ፍቅር አለባቸው፣ ግን ያ ያ ሆኖ እነሱም እየተጨቃጨቁ እዚህ ደርሰዋል ማለት ነው። እሷን እንትን ለማለት ስም አደይን ለመመለስ ጥረት እያደረጉ ነው። አደይ ትመለሳለች አትመለስም እያሉ ግራ ተጋብተዋል ማለት ነው። አሁ መመለስ አለባት አደይ ምክንያቱም ብዙ እነባርኮት አልበደላትም፣ እንዲያዊትም አልበደላት። የተበደለች የበደለቻት ማነት? እች ፍቅር እች ፍቅር ማለት ነው። ይገባታል ቅጣት ይገባታል። ወደ ቤተሰቦች ፍቅር ቅጣት ያንሳታል። እንደውም ይገባታል ማለት ነው። ፍቅር መታገቷ ሳያንስ እች አዴ ምንት ማለቷ ሳያንስ፣ ይች ደግሞ ጨምድደ የያዘቻት እች ተንከሲስ ማለት ነው። ይገባታል። ውድ ቤተሰቦቼ ማለት ነው፣ ይገባታል መታገት። አደይን በጣም አሰቃይታታለች። አደይን እያሰቀች ይቻሰለ ነበር ማለት ነው፣ ይገባታል ላቸዋለሁኝ በጣም በጣም ብዙ ነገሮችን አድርገ ስለነበር ይገባታል። ውድ ቤተሰቦቼ ማለት ነው። ምክንያቱም እሷ እንደዚህ ስላደረገች ማለት ነው በባርኮቴ በጣም ያው ስለሚያፈቅራት ስለሚወዳት ፍቅ ፉንቃ እንደዚህ ነው። ውድ ቤተሰብ ማለት ነው። ፉንቃ ይሄ ነው። ፉንቃ ላችኋለኝ ፉንቃ እንደዚህ ስለሆነ አይ ግድ ነው ማለት ነው። ውድ ቤተሰብ